በኢትዮጵያና ኤርትራ መካከል ጦርነት አይቀሰቀስም ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ ይህንን ቃለምልልስ ያደረጉት ከአልጀዚራው ጋዜጠኛ መሀዲ ሐሰን ጋር በለንደን መሆኑም ታውቋል። ቃለምልልሱ በ24 ሰዓት ውስጥ እንደሚቀርብም ታውቋል። በኢትዮጵያና ኤርትራ መካከል ውጥረቱ በበርታበት በአሁኑ ሰዓት አቶ ጌታቸው ረዳ ጦርነት አይፈነዳም ማለታቸው ምን መፍትሔ ተቀምጦ እንደሆነ መረጃውን ያጋራው ጋዜጠኛ ማርቲ ፕላውት አልጠቆመም። እንግዲህ በዚህ በቴሌግራም ላይ ባገኘነው መረጃ መሰረት አቶ ጌታቸው ይህንን የቃለ ምልልሱን ቅንጭብ ነገር ሲያነሱ በኢትዮጵያና በኤርትራ መካከል ምንም አይነት ጦርነት ሊካሄድ አይችልም የሚል ድምዳሜ ሰጠዋል። በዓለም አቀፍ ደረጃ በአንድ ቢሊዮን ወይም ከአንድ ቢሊዮን በላይ ህገወጥ የጦር መሳሪያዎች ይዘዋወራሉ ተባለ። ተመድ በመላው ዓለም አሁን ላይ ከአንድ ቢሊዮን በላይ ህገወጥ የጦር መሳሪያዎች እየተዘዋወሩ መሆኑን አንስቶ በዲጂታል ማኑፋክቸሪንግ ውስብስብ በሆነ መንገድ እየተመረቱም ነው ብሏል። ተመድ በምዕራብ አውሮፓና ላቲን አሜሪካ የስሪ ዲ የጦር መሳሪያዎች እየጨመሩ መሆኑና በህገወጥ መንገድ መዘዋወር መቀጠላቸውንም ጠቅሷል። ድርጅቱ በድንበር አካባቢዎች ያለው የላላ ቁጥጥር የጦር መሳሪያ ማዕቀቦች እንዳይሰሩ አድርጓል ያለ ሲሆን ለማሳያነትም የጦር መሳሪያ ማዕቀብ ባላቸው ሊቢያና የመን የጦር መሳሪያዎች በአሸባሪዎቹ እጅ በቀላሉ እንደሚገቡም አንስቷል። የጦር መሳሪያ ዝውሩ ሽብርተኝነት፣ የወንጀል ተግባራት እንደዚሁም ቀጠናዊ አለመረጋጋቶች እንዲጨምሩ ያደረገ ሲሆን ሁሉም አካላት ዝውሩን በመግታት ስጋቱን ሊቀንሱ ይገባል ሲል የዘገበው የአፍሪካ ኒውስ ነው። የግብፅ የውጭ ጉዳይ ሚኒስተር ወደ ፖርት ሱዳን በማቅናት የአልሲሲን መልእክት ለአልቡርሃን ማድረሳቸው ተነገረ። በሱዳን ቀውስና በናይል ዙሪያም ተወያይቷል ተብሏል። የግብፅ የውጭ ጉዳይ ሚኒስተር ባድር አብደላች ትራንት ዳር 2 ቀን 2018 ዓም በፖርት ሱዳን ከፕሬዚዳንት አልሲሲ የተላከን መልእክት ለሱዳኑ የሽግግሉ ሉዓላዊ ምክር ቤት ሊቀመንበር ጀነራል አብድልፈታህ አልቡርሃን ማድረሳቸውን የተነገረው ሚኒስተሩ በፖርት ሱዳን ቆይታቸው ከአልቡርሃን እና ከሱዳን አቻዎቻቸው ሙሂልዲን ሳሌም ጋር መምከራቸውም ተጠቁሟል። በሱዳን ያለው ወቅታዊ ሁኔታ እና ከናይል ወንዝ ትብብር ጋር የተያዙ ጉዳዮችን እንደተወያዩ ከግብፅ የመንግስት መረጃ አገልግሎት ያገኘ ነው መረጃ ያሳያል ተብሏል ተናግረዋል። ከፕሬዚዳንት አብድልፈታ አልሲሲ ለአልቡርሃንን የተላከውን መልእክት የካይሮን ከሱዳን ጎን መቆምና ለሱዳን አንድነት መረጋጋትና ለሉዓላዊነት ያላትን ድጋፍ የሚያረጋግጥ ነው ሲልም ተገልጧል። የግብፅ የውጭ ጉዳይ ሚኒስቴር ባወጣው መግለጫው መሰረት ሁለቱ ወገኖች በሱዳን ስላሉት የቅርብ ጊዜ ለውጦች ተወያይተዋል። እንዲሁም የሱዳን ግዛት አንድነትና ብሔራዊ ተቋማት የመጠበቅ አስፈላጊነት አጽንኦት ሰጥቷል። አብደላቲ የግብፅ አቋም የመጣው ከፕሬዚዳንት ሲሲ መመሪያዎች መሆኑን እና በሁለቱ አገራት መካከል ካለው ታሪካዊና ወንድማማችነት ግንኙነት የመነጨ ነው ሲሉ መናገራቸውም ተካቷል። በናይል ተፋስ ዙሪያ በተወያዩበት ወቅት የሀገራት የውሃ ደህንነትና ትብብር ላይም ትኩረት ማድረጋቸው ነው መረጃው የጠቆመው። ግብፅ እና ሳውዲ አረቢያ ሌሎች አራት ሀገራትን በማሳተፍ በቀይ ባህር ላይ የጋራ የባህር ኃይል ልምምድ እያካሄዱ እንደሚገኙ ተነገረ። ግብፅ እና ሳውዲ አረቢያ አራት ቀይ ባህር ሀገራት ወይም የቀይ ባህር አዋሳኝ ሀገራትን በማሳተፍ ነው የጋራ የባህር ኃይል ወታደራዊ ልምምድ መጀመራቸው የተነገረው። በወታደራዊ ልምዱ ላይ በመሳተፍ ላይ መሆናቸው ከተገለጹ ሀገራት መካከል ሱዳን፣ ጅቡቲ፣ የመንና ጆርዳን ይገኙበታል ተብሏል። የግብፅ መንግስት መረጃ አገልግሎት ኤስአይኤስ ኤርትራ በወታደራዊ ልምዱ ላይ ስለ መሳተፏ የገለጸው ነገር የለም። ግብፅ፣ ሳውዲ አረቢያ፣ ጆርዳን፣ ሱዳን የመንና ጅቡቲ እየተሳተፉ ይገኛል ብሏል። ቀይ ሞገድ ስምንት ወይም ሬድ ዌቭስ ኤት የሚል ስያሜ የተሰጠው የባህር ኃይል ወታደራዊ ልምምድ ትናንት ዳር ሁለት ቀን 2018 ዓ.ም መጀምሩን መጀመሩን የጠቆመ መረጃው ለተወሰኑ ቀናት እንደሚቀጥልም ጠቁሟል። ልምዱ የጋራ የስራ እቅድ ማውጣት፣ መደበኛ ያልሆኑ የባህር ላይ ስጋቶችን ለመመከት የሚያስችሉ ማስመሰያ ልምዶች እንዲሁም በተሳታፊ ኃይሎች መካከል የአፈጻጸም ሂደቶችን ለማጣጣም ያለመ በክፍል ውስጥ የሚሰጥ ስልጠና የተካተተበት መሆኑም ተገልጧል። ልምዱ ታሳቢ ያደረገው በተሳታፊ የባህር ኃይሎች መካከል ክህሎቶችን ለማጎልበትና የባለሙያ ልምድን ለመለዋወጥ ነው ሲል መረጃው አመላክቷል። በወታደራዊ ልምምዱ ዙሪያ የሶማሊያው ሄራን ኦንላይን ባስነበቡ ዘገባው ኢትዮጵያን ጨምሮ በቀጠናው የሚገኙ ሀገራት እየተካሄደ ያለውን ወታደራዊ ልምምድ በቅርበት እየተከታተሉት እንደሚገኙም ጠቁሟል። ኢትዮጵያ አሁንም በወቅታዊ የቀይ ባህር ደህንነት ዝግጅቶች ውስጥ ሳትካተት ወደብ የማግኘት መብቷን ለማረጋገጥ የምታደርገውን ቀጣይ ጥረት በመጥቀስ ልምምዶቹ በሚከናወኑበት ጊዜ በጥንቃቄ እየተመለከተች መሆኗንም ዘገባው አጽንኦት ሰጥቷል። ዩክሬንና እንግሊዝ የሩሲያን ሚግ 31 ተዋጊ ጀትን ለመጥለፍ ያደረጉት ኦፕሬሽን ከሸፈባቸው ተባለ። የሩሲያ ፌዴራል ደህንነት አገልግሎት ኤፍኤስቢ እንዳስታወቀው የዩክሬን ወታደራዊ ስለላና የእንግሊዝ አጋሮቻቸው ኪንዛል ሃይፐርሶኒክ ሚሳይል የታጠቀውን የሩሲያን ሚግ 31 ተዋጊ ጄት ለመጥረፍ ያደረጉትን ኦፕሬሽን አክሽፏል። አገልግሎቱ እንዳስታወቀው ዩክሬናውያኑ ሶስት ሚሊዮን ዶላር ሽልማት ቃል በመግባት የሩሲያ አብራሪዎችን ለመመልመል ሞክረዋል። የዩክሬን የስለላ አገልግሎት የኪንዛል ሚሳይል የታጠቀውን አውሮፕላን በደቡብ ምስራቅ አውሮፓ በኮንስታንታ ከተማ ሮማንያ ውስጥ ወደሚገኘው የኔቶ ትልቁ አየር ማረፊያ ቦታ ለመላክ አቅዶ ነበር እዚያም በአየር መከላከያ ስርዓቶች ሊመታ ይችል ነበር ሲል መግለጫው አመላክቷል። የዩጋንዳ ፕሬዚዳንት በህንድ ውቅያኖስ ጉዳይ ኬንያን አስጠነቀቁ ተባለ። ጥንቃቄ ካልተደረገ ጦርነት ሊነሳ ይችላል ሲሉም ሚሶቬኒ ተናግረዋል። የዩጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ ሰሞኑን በሰጡት አስተያየት የአገራቸው የባህር በር አልባነት ቀጠናዊ ውጥረት ሊፈጥር እንደሚችል ፍንጭ የሰጡ ሲሆን የህንድ ውቅያኖስ የእኛ ነው ሲሉ ኬንያን አስጠንቅቀዋቸዋል። ዩጋንዳ የባህር ኃይል መገንባት ብትፈልግ መገንባት አትችልም፣ ምክንያቱም የባህር በር የላትም ያሉት ፕሬዚዳንቱ ጥንቃቄ ካልተደረገ ጦርነት ሊነሳ እንደሚችል ማስጠንቀቋል። የባቡር መተላለፊያን በተመለከተ ከኬንያ ጋር ማለቂያ የለሽ ውይይት አድርገናል፣ የህንድ ውቅያኖስ ግን የእኛ ነው፣ ውቅያኖሱን መውሰድ አለብንም ብለዋል ሙሰቬኒ የዩጋንዳ ፕሬዚዳንት የመጀመሪያ ልጅና የሀገሪቱ ጦር መሪ ጀኔራል ሙሁዚ ካይሮጋባ የአባቱን አስተያየት በማስተጋባት ዩጋንዳ የህንድ ውቅያኖስ ተደራሽ ሊሆንላት እንደሚገ እንዲገባም አስረግጦ ተናግሯል። ኬንያ በፍጥነት የህንድ ውቅያኖስን ተደራሽ ልታደርግልን ይገባል ያሉት ምሁዚ ይህንን የይገባናል ጥያቄ አለማክበር ወደፊት ትልቅ ችግር ሊፈጥር ይችላል ሲሉ አስጠንቅቀዋል። ዩዋንዳ ያለ ባህር በር ለረጅም ጊዜ ተዘግታ መቆይታን ያነሱት ጀነራሉ የባህር በር ጉዳይ የንግድ ብቻ ሳይሆን የብሔራዊ መብትና ሏላዊነት ጉዳይ መሆኑንም አጽንኦት ሰጠው ተናግሯል ሲል ግሬት አፍሪካ ዘግቧል። በመጨረሻም ትራምፕ ቢቢሲን የመክሰስ ግዴታ አለብኝ ሲሉ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቢቢሲ በፕሮ በፓኖራማ ዘጋቢ ፊልም ላይ የንግግራቸው ክፍል ስለቆራረጠበት መንገድ ክስ የመመሰረት ግዴታ አለብኝ ነው ያሉት። ፕሬዚዳንቱ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ወቅት እንደ አውሮፓውያኑ አቆጣጠር ጥር 6 2021 ያደረጉት ንግግር ተቆራርጧል እና የቀረበበት መንገድም ተመልካቾችን ያጭበረበረ ነበርም ብሏል። የትራምፕ ጠበቆች ቢቢሲ ካላስተባበለ ይቅርታም ካልጠየቀ፣ እንዲሁም ካሳ ካልከፈለ የ1 ቢሊዮን ዶላር ክስ እንደሚመሰርቱ ከጻፉ በኋላ ፕሬዚዳንቱ በጉዳዩ ላይ ሲናገሩ ይህ የመጀመሪያቸው ነው ተብሏል። የቢቢሲ ቦርድ ሊቀመንበር ሳሚር ሻህ ከዚህ ቀደም በአርትኦቱ ላይ ለተፈጠረው የውሳኔ ስህተት ይቅርታም ጠይቀዋል። ፎክስ ኒውስ ዘ ኢንግራሃም አንግል የተሰኘው ፕሮግራም ላይ የቀረቡት ፕሬዝዳንቱ ክስ በመመስረቱ አቋማቸው ይገፉበት እንደሆነ ተጠይቀው ሲመልሱ፣ እንግዲህ ግዴታ ያለብኝ ይመስለኛል። ለምን አላደርገውም? ምክንያቱም ሕዝቡን አጭበርብረዋል። ይህንንም አምነዋልም ብለዋል። ትራምፕ አክለውም ጥር ስድስት ያደረኩትን ንግግር ቀይረውታል። በጣም ምርጥ ንግግር ነበር ያደረጉት በጣም የሰከነ ንግግር ነበርና እነርሱ ጽንፈኛ ንግግር አደረጉት ነው ያሉት። እናም ለወጡት የሰሩት ስራም የሚገርም ነው። በድጋሜ በህጋዊ መስመር መሄዱን ይገፉበት እንደሆነ የተጠየቁት ፕሬዚዳንቱ እንግዲህ ያንን ለማድረግ ግዴታ አለብኝ፣ ምክንያቱም ዝም ብለህ መልቀቅ የለብህም ሰዎች ያንን እንዲያደርጉም መፍቀድም የለብህም ብለዋል። የፎክስ ኒውስ ቃለ መጠይቅ የቀረጸው ሰኞ የተቀረጸው ሰኞ እለት ሲሆን ቢቢሲን የሚመለከተው ምላሻቸው በአሜሪካ ውስጥ እስከ ማክሰኞ ምሽት ድረስ አልተላለፈም ነበር። እሁድ ዕለት ቢቢሲ ከትራምፕ ጠበቃዎች ደብዳቤም ደርሶታል። ደብዳቤው ቢቢሲ ዘጋቢ ፊልሙን ሙሉ በሙሉና ፍትሐዊ በሆነ መልኩ እንዲያወርድ፣ ይቅርታ እንዲጠይቅ፣ እንዲሁም ፕሬዚዳንት ትራምፕ ላይ ለደረሰው ጉዳት ተገቢውን ካሳ እንዲከፍል ይጠይቃል። ጠበቆቹ በደብዳቤያቸው ላይ እስከ ዓርብ ኅዳር 5 2018 ዓ.ም ድረስ ቀነ ገደብም ሰጥተዋል። ይህ የማይፈጸም ከሆነም የአንድ ቢሊዮን ዶላር ክስ እንደሚመሰርቱም አስጠንቅቋል። ቢቢሲ በተገቢው መንገድ ምላሽ እንደሚሰጥም አስታውቋል። ቢቢሲ ኒውስ፣ ቢቢሲ በትራምፕ አስተያየት ላይ ምላሽ ጠይቋል። ትራምፕ ወደ ዋይት ሐውስ ከተመለሱ በኋላ በሌሎች መገናኛ ብዙሃን ላይ ስለ እርሳቸው በሰሯቸው ዘገባዎች የተነሳ እርምጃ እንደሚወስዱም ዝተዋል። ከሲቢኤስ እና ኢቢሲ ጋር የነበራቸው ውዝግብ ከፍተኛ ክፍያ ከተቀበሉ በኋላ ከስምነት የደረሱ ሲሆን ኒውዮርክ ታይምስ ላይ ደግሞ ሕጋዊ እርምጃ እንደሚወስዱ ምዝተዋል። የቢቢሲ የፓኖራማ ዘጋቢ ፊልም የተላለፈው የአሜሪካ ፕሬዚዳንታዊ ምርጫ ከመደረጉ ጥቂት ቀናት በፊት ከአውሮፓውያኑ ኅዳር 2024 ነው። ነገር ግን ሾልኮ የወጣ የቢቢሲ ማስታወሻ ባለፈው ሳምንት በደሊ ቴሌግራም ጋዜጣ ላይ መታተሙን ተከትሎ በከፍተኛ ሁኔታ መነጋገሪያ ሆኗል። በማስታወሻው ውስጥ የቢቢሲ የኤዲቶሪያል ስታንዳርድ ኮሚቴ የቀድሞ ጋዜተኛ የውጭ አማካሪ ንግግሩ አንድ ክፍል በጥር 21 የካፒቶል አመፅን በሚያበረታታ መልኩ ተስተካክሏል የሚል ስጋታቸውንም ሰፍሮ ይገኛል። ትራምፕ በንግግራቸው ወደ ካፒቶል እንሄዳለን እንዲሁም ጀግና ሴናተሮቻችንና እና የኮንግረስ አባላቶቻችንን እንደግፋቸዋለንም ብለዋል። ይሁን እንጂ ፓናሮማ በዘጋቢ ፊልሙ ላይ ያስተላለፈው ወደ ካፒቶል እንሄዳለን፣ እንዲሁም እዚያ ከእናንተ ጋር ነኝ፣ እንታገላለን፣ ታይቶ በማይታወቅ መልኩ እንታገላለን የሚል ነው። እንታገላለን ወይም ትግል የሚለውን ቃል በዚህ ንግግራቸው ወቅት ከሀያ ጊዜ በላይ ተጠቅመውት የፓናሮማ ወይም የፓኖራማ ዘጋቢ ፊልም ያስነሳው ቅሬታ ዋና ዳይሬክተሯም ቲም ዴቪን እንዲሁም የዜና ክፍሎች ኃላፊዋን ዴቭ ታርተንተን እንዲለቁም ተአድርገዋል። ይህ ጉዳይ ሾልኮ መውጣቱን ተከትሎ ከኃላፊነት ከለቀቁ አመራሮች አንዱ የሆኑት የቢቢሲ ኒውስ ዋና ስራ አስፈጻሚ ደብራ ታርነስ መገናኛ ብዙሃኑ ተቋማዊ መድሎ ወይም መድሎ የለበትም ሲሉም ተከላክሏል። የቢቢሲ ዋና ዳይሬክተር ቲም ዴቪም ከ ዚሁ ጋር በተያያዘ ኃላፊነታቸውንም ለቀዋል። ሁለቱም አመራሮች እሁድ ዕለት እንደሚለቁ ያስታወቁት የእንግሊዙ ዘ ቴሌግራፍ ጋዜጣ ሸልኮ የወጣ የቢቢሲ ውስጥ ማስታወሻን በማጣቀስ ያወጣውን ዘገባ ተከትሎ ጫና ከተፈጠረባቸው በኋላ ነው ተብሏል። ማስታወሻው የቢቢሲ ኤዲቶሪያል ስታንዳርድ ኮሚቴ ጋዜጠኛ የውጭ አማካሪ በነበረው ማይክል ፔስኮት የተዘጋጀ ነው ነው የተባለው። የቅድሞ አማካሪ ማስታወሻ የጋዛ ዘገባዎችን በተመለከተ እንዲሁም ጸረ ትራምፕ እና ጸረ እስራኤል ናቸው ያላቸውን ጉዳዮች በመጥቀስ ቢቢሲን በአድሏዊነትም ይከሳል። ወደ አንድ ወገን ያደላ የጾታ ቅየራ አዘጋገብና ሌሎች የሚረብሹ ጉዳዮችም ተጠቅሰዋል። በቢቢሲ ፓና ሮማ ፕሮግራም ዘጋቢ ፊልም ላይ የተደረገው የአርትዖት ጉዳይን አንስቷል። የቢቢሲ ቦርድ ሊቀ መንበር ሳሚር ሻህ የዘጋቢ ፊልሙ ዝግጅት ላይ የውሳኔውን አሰጣጥ ስህተት መፈጸሙን አምነዋል። የትራምፕ ንግግር አርትዖት የተደረገበት መንገድም እርምጃ እንዲወሰድ ቀጥታ ጥሪ የተላለፈ አስመስሎ እንዳቀረበም ተናግሯል። ቢቢሲ ይቅርታ እንደሚጠይቅም አክለዋል።